ሰላም ሰላም ነው። እንዴት ነህ? እንዴት ነው? በደህና ነኝ። እኔ በለማ ጉያ ፋውንዴሽን ባቀረብከው ኤግዚቢሽን ላይ የቆይታ ከሠዓሊውን ቡድን ስለጋበዝክ እጅግ በጣም አመሰግናለሁ። እግዚአብሔር ያክበርልኝ። ይህ የመጀመሪያ ኤግዚቢሽን ነው፣ በግል የመጀመሪያ ነው። በጣም አሪፍ። ስለዚህ ያው በግል ለመጀመሪያ ጊዜ እንደማዘጋጀትህን በዚሁ አጋጣሚ በድጋሚ እንኳን ደስ ያለ ስራዎችን እንግዲህ ከሰባት ዓመት ተመስጦ በኋላ በዚህ ሳምንት በማብቃት ምን ተሰማ? አልጨረስኩም፣ ብዙ ሰባት ዓመት ትንሽ ነው በቃ። ብቻ ደስ ብሎኛል። በጣም የሆነ ነገር እንደማየት ለእኔ ልምምዶች ናቸው ስራዎቼ። ግን ቀስ እያልኩ እያዳበርኩ መምጣቴን ማሳያ ነው ለራሴ ማረጋገጫ፣ ከዛ ሰውም አይቶት የሚሰጠኝውን ፊድባክ እንደወስድ ይረዳኛል። አሁን መሀል ላይ እንደሆንኩ ነው የሚሰማኝ። ይሰማል። ይህን ስራ ለመስራት ያነሳሳ ዋነኛው ምክንያት ምንድን ነው? ስዕል ከመጀመሪያም ጀምሮ ወድ ነበር። በተለይ ከዘጠኝ አስረኛ ክፍል እያልኩ በደንብ እያሻሻልኩ ነው የመጣሁት እና ወደ ውስጥም በደንብ ነው እየገባሁ የመጣሁት። ከትንሽ ጊዜ በፊት ግን እንደ እረፍት ጊዜ እንደማደርገው ቋሚ ነገር፣ እንደ ሁለተኛ ነገሬ በቋሚነት የምሰራው ነገር ስዕል እና መጨረሻውን ሳስብ ከጊዜ ወደ ጊዜ ለኤግዚቢሽን የሚጠራቀሙ ምስሎች እየሰበሰብኩ መጣ። ከዛ አሁን ለኤግዚቢሽን እንዲበቁ አደረግዋቸው። የሙሉ ሰዓት የስቱዲዮ አርቲስት አይደለህም ማለት ነው? የግማሽ ሰዓት ወይ ደግሞ ፓርታይም። ለሌላ ስራዬ የኢትዮጵያ አየር መንገድ የግራውንድ ቴክኒሺያን ያለ የመክፈቻው ቀን ስራዎችህን የስሜት ነጸብራቅ መሆናቸው አስረድተህ ነበር። በምን አይነት ሆነ ነው እነዚህን ስራዎች የሰራሃቸው? ያው ከአመቱ አንጻር ሰባት አመት ስለሆነ ሲደስ ሲለኝም ሲከፋኝም የስሜት መፈራረቆች ሲመጡ ለእኔ መሞንቶቹን አስታውሳቸዋለሁ ስራዎቹ ላይ ያስቀመጥኳቸውን ተቾች አስታውሳቸዋለሁ። ሁልጊዜ አንድ አይነት ስሜት አይኖርሽም። ቀይን ለፍቅር ተጠቅመሽ ቀይን ለበቀል የምትጠቀሚበት ጊዜ ይኖራል። ግን ከጊዜ ወደ ጊዜ የተለያየ ስሜት ላይ እየነበርኩ ነው የሰራኋቸው። አመቱን ብዙ ስለሆነ ለእኔ ስሜቶቼን፣ የራሴንም ከሰው ያየሁትንም ስሜት ማንበቢያዎቼ ናቸው። ኤግዚቢሽኑ ለተመልካች ክፍት እንደመሆኑ ተመልካቾች ስራዎችን ተመልክተው ቢረዱት ወይም ደግሞ ከዚህ ኤግዚቢሽን ቢወስዱት የምትለው ሀሳብ አለ? የመጀመሪያው በእኔ ዓይን ውስጥ እንዲያዩ ትፈልጋለሁ። ስለ ግጥሚያ ሳስብ ግጥሚያን ያሰብኩበትን መንገድ ወይ ደግሞ የእድሜ ልክን ሳስብ የእድሜ ልክን ያሰብኩበትን መንገድ በእኔ ዓይን ውስጥ ሆነው እንዲያዩ ሲቀጥል ትንሽ ትንሽ ወደ ራሳቸው ወስደው በውስጣቸው እየተካሄደ ካለው ነገር ጋር አገናኝተው ቢያዩት ደስ ይለኛል። የተለያዩ አይነት ስለሆኑ በነሱ በራሳቸው ስሜት ውስጥ የሚሽከረከረውን ነገር ከአንዱ ጋር ያገኙታል፣ ከነዚህ ከወጡት ውስጥ ከአንዱ ጋር ያገኙታል፣ ወይ መድከማቸውን ወይ መጋረዳቸውን ወይ መጓጓታቸውን ወይ ቀጥሎ ምን ይመጣ ይሆን ግራ መጋባታቸውን ከነዚህ ውስጥ አንድ ውስጥ ያገኙታል ብዬ ስለማስብ እሱም ቢጋሩኝ ደስ ይለኛል። የእድሜ ልክ ይሰኛል የኤግዚቢሽኑ መሪ ቃል። ይህን ርዕስ የመረጥክበት ዋነኛ ምክንያት ምንድን ነው? ይህን ርዕስ የመረጥኩበት ምክንያት አንደኛ፣ እነዚህ ሁላ የተሰሩት ስራዎች በሙላ በዕድሜ መመላለሳችን ውስጥ ያሉ በመኖር ውስጥ የሚገኙ ናቸው። መከፋትም ይሁን መደሰትም ይሁን መጓጓትም ይሁን በመኖር ውስጥ የምናገኛቸው ናቸው። ለዛ ነው የእድሜ ልክ ያልኩበት ምክንያት የአንዱን ርዕስ ለሁሉም ፊት ያደረጋል ብዬ ስላሰብኩ ለኤግዚቢሽን ርዕስ ያደረጉት። ስራዎችህን በወቅቱ በእነዚህ ሰባት ዓመት ውስጥ ከመስራት ባለፈ የስሜት እርጋታ የፈጠሩበት አግባብ ነበር ለእኔ እጅግ በጣም አንደኛ። ሌላ ቦታ እየተንቀሳቀሱ እያረፉ ከሰው ጋር ሆኜ ብቻ በእረፍቴ ሰዓት ሁላ ስለነሱ እንዳስብ ያደረጉኛል። ቀጥዬ የምልሰራ እንደምችል እንዳስብ ያደረጉኛል። ሲቀጥል እነዚህ ስራዎች ብቻ ሳይሆን ስዕል በአጠቃላይ ለኔ የመጨረሻው ነው መዳረሻ ብዬ ማስበው እየሳልኩ መጨረስ ነው እና ለኔ እጅግ በጣም መረጋጋት ይሰጡኛል። ስራዎች በለማ ጉያ ፋውንዴሽን ተሰቅሎ ለተመልካች ለእይታ እንዲቀርብ የነበረው ሂደት እና ከሰላም ጉያ ጋር በነበረ ግንኙነት ያገኘኸው ድጋፍ ምን ይመስል ነበር? በለማ ፋውንዴሽን በለማ ጉያ ፋውንዴሽን ስር ሁሉም ነገር ነጻ ማለት ከተቻለ ይገኝ ከሆነ ስፖንሰር እንፈልግና እናመጣል ወይ እነሱ ይፈልጋል። ካልተቻለ ግን ሁሉ ነገር እዚህ ይነጻል። የማሳያም ማሳያም ነጻ ነው እና ሰላም ደግሞ ሳሊ ስለሆነች እሷ ራሷ የእኔ ስራዎች ደግሞ ሰልፍ ተውት ናቸው። እና ለማጎያም ስራቸው ሰልፍተውት ነበር። ራሳቸውን በራሳቸው ነው እዚህ ድረስ ያመጡት። እኔም አንድ ወር ሁለት ወር ምናምን አካዳሚ ከመግባት የውጭ ራሴን ነው እዚህ ድረስ ገፍቼ ያመጣሁት እና እሷ አንድ ያደርገናል ብላ ታስባለች። እሷ ደግሞ በሙያዋ ልክ የሆነውን ልክ ያልሆነውን በትንሹ አልሬዲ ተሰርተው መጥተዋል። ግን አስተያየት ተሰጠ እና ቆንጆ አስተያየት፣ የሚገነባ አስተያየት መሰጠ። እነዚህ ስራዎችን ለማሰባሰብ ባደረግከው የጊዜ እውነት ውስጥ የኤግዚቢሽን ማሳያ ቦታዎች ስላጣ ነው ይህን አመታት የፈጀው፣ ወይስ ትክክለኛው ጊዜ ነው ብለች ስላሰብክ ነው አሁን ላይ አንደኛ ተዘጋጅተው ያለቁት የዛሬ አመት አካባቢ ከማጽዳትና ፍሬም ከመጨመር ውጭ በዚህ አመት ምንም አልተደረገላቸውም። ግን ብዙ ወረፋዎች አሉ። በተለይ አንዳንድ ቦታዎች ላይ ወረፋዎች አሉ። ከዛ ዩኒቨርሲቲ የሆነ ብቻ ሂስትሪ ያስፈልግሻል እነሱ እንድታቀርብ የሚፈልጉበት ሂስትሪ ይፈልጋሉ እነሱ። አዎ ብቻ በጣም አልደከምኩም። ስለ ታሪክ ካነሳ ላይቀር ያው ኤግዚቢሽኑ በተከፈተበት ወቅት ስለጋበዝከን ነው እንግዲህ የመጣ ነው፣ እንጂ ከዛ በፊት አሁን በግሌ እኔ አላወቅሁም ነበረ። ስለዚህ ለማያውቁ ደግሞ ብዙ ተመልካቾች ይኖራሉ። ሚኪ ማን ይባላል? ሙሉ ስምህንም በዚሁ አጋጣሚ ጠቅሰህልን አስተዳደግ ምን ይመስላል? ሙሉ ስሜ ሚኪያስ አሰፋ ወልደ ጻድቅ ይባላል። ተወልጄ ያደግኩት እዚሁ አዲስ አበባ ዶሮ ማነቂ አካባቢ፣ ፒያሳ እና አባቴ አሰፋ ወልደ ጻዲቅ ይባላል። እናቴ አለማበበት ይባላለች እና እስከ አስራ አምስት ዓመቴ ምናምን በጣም ፍሌክሲብል አልነበርኩም። ከቤት መውጣት ከሰዎች የመቀላቀል ምናምን ብዙ አንወጣም ነበር እና እህቴ ወንድሞቼም ጭምር ከቤት አንወጣም ነበር። በእርግጥ አንዳንድ ተቾች አሉ እዚህ ውስጥ እነሱን ሊያሳዩ የሚችሉ ከሆኑ አባቴ ፎቶግራፈር ነበር። እሱ አንስቶ የሚመጣቸውን ስዕሎች እያየው ሞክራቸዋለ እና እሱ ይሰራበትም የነበረበት ቦታ ላይ የሎሬት አርቲስት አፈወርቅ ተክሌ የእሳቸውን ስራ ይሰቀላል በፕሪንት ተደርጎ እና የእሳቸውን ስራ ሲያመጣ ሳይ እየገዛኝ መጣ ከቀን ደቀ በልጅነት እንግዲህ ያው ስዕል መሳል ከጀመርክ ላይ ቀር በዚህ ዘርፍ ለመግፋት የወሰንክባቸውና ወደ አንተ የመጡ እድሎች ነበሩ? አዎ፣ መጀመሪያ ላይ የሆነ የክርስቲያን የህፃናት እርዳታ ድርጅት ነበረ። እኔና ወንድሜ እዛ ባንረዳም ግን ስዕል ማስተማር ሲጀምሩ ጠይቀን ገባን። እዛ ከገባም በኋላ ውድድሮች ይመጡ ነበረ እና ከዛ ውድድር ውስጥ አርባ አንደኛው ዓለም አቀፍ ከአስራ ስምንት ዓመት በታች እሱ ላይ ለሀምሳ ሰዎች ስልክ ሰርቲፊኬት ይላክ ነበር እና ለእኔ ተልኮልኝ ነበረ፣ በላኩት ስዕል ማለት ነው። እዛም ቅዳሜ ቅዳሜ ለሁለት ሰዓት ያህል ክላስ ይሰጠናል፣ የስዕል ክላስ ማለት ነው። እሱ ላይም አንደኛው ወጥቼ ነበር የጨረስኩት። በአንድ ወቅት ደግሞ አንተ ባትሄድም ግን ስዕል ወደ ሀገረ ቻይና ያቀናበት አጋጣሚ ነበረ። እንግዲህ ስለአንተ ፕሮፋይል ሳነብ እስኪ ስለዛ ገጠመኝ አጫውተን። አርባ አንደኛው የዓለም አቀፍ ከአስራ ስምንት ዓመት በታች የስዕል ውድድር ከአስራ ስምንት ዓመት በታች ላሉ ታዳጊዎች የተዘጋጀ እና ሁለት ስራዎችን ነበር የላኩት ግሎባል ዋርሚንግ ላይ ከነሱ ጋር የተያያዘ ሁለት ስራዎችን ነበር የላኩት እና አስር ብር የምትል ነበረች የስዕል ርዕስ። እሱ አሸነፈ፣ ከሰሌክት ሰርተፍኬት ከሚያገኙት ውስጥ አንዱ ሆነ። በዛ የተቀዳጀኸው ክብር ወይም ደግሞ ሽልማት የከፈተል በር ነበረ? ከዛ በኋላ ለኔ ለእኔ ለራሴ የከፈተል በር ነበረ መጀመሪያ የነበረኝን ስሜት ቦልድ እንዲሆን አደረገው ሰራው ነበር የሚለውን ሞር ግንብ እሰራለት እና እንደምችል እንዲሰማኝ አደረገኝ። ከዛ አቺቭ ላደረገው መፈልገው ራሴን ለመግለጽ ነው እንጂ እችላለሁ አልችልም የሚለውን ጥያቄ አለፍ ያሉ ይዛ ያው ቅድም በመልስ ስጠቁመኝ አባት ያንታራያን። ከአባት ባሻገር ግን እንዲያው የምታደንቀው ሰዓሊ አለ? እጅግ የተከበሩ የዓለም ሎሬት ሜትር አርቲስት አፈወርቅ ተክሌን በጣም ነው አደንቃቸው። ገብረ ክርስቶስ ደስታን እጅግ በጣም ነው ማደንቀው እና አሁን ላይ ደግሞ በህይወት ያለ ላይኮን ግርማ ይባላል እሱንም እጅግ በጣም ነው ማደንቀው እና እነዚህም ማደንቅበት ምክንያት ሁሉ ሁሉም ሰዓሊ የራሱ ተች አለ፣ ይታወቃል። ግን እነዚህ ቦልድ ሆኖ የወጡ ሰዎች ናቸው። ከየትም ታይቶ ይሄ ስራ የማን እንደሆነ ይታወቃል። ለእኔ ሲሆን መሆን የምፈልገው የራሱ ተች ያለው ሰዓሊ ነው መሆን የምፈልገው። የጠቀምካቸው ሰዓሊዎች እጅግ በጣም ትላልቅ ሰዓሊዎች ናቸው። ስለዚህ የእነሱ ስራ ያንተን ተች በምን አይነት መንገድ ቢቀርጽብለት አምናለን ተመሳሳይታች የእነሱ አይነት ላልሰራ እችላለሁ፣ ግን ከእነሱ የምወስደው ነገር አለ። ሊሰሩት ያሰቡትን ለምሳሌ ፐርፌክት መሆን ከሆነ ያሰቡት በአንድ ስራ ውስጥ እሱን ነገራቸውን ወስዳለሁ። ኮፒ ላላደርጋቸው እችላለሁ፣ ግን እራሳቸውን ቦልድ ያደረጉበትን መንገድ እከተላለሁ። የምትወደው የአሳሳል ዘይቤ ምንድን ነው? አሁን ላይ ይህን የምወደው የአሳሳል ዘይቤ ነው። እዚህ ውስጥም ካየሻቸው እየፈለግኩ ያለው ነው ይመስል፣ ግን ሪያሊዝምን እና ሞደርን አርትን ቀላቅ የሚሰራ ይመስለኛል። ወደፊት ይሄ የመጀመሪያው የሶሎ ኤግዚቢሽን ነው፣ ነገር ግን የግሩፕ ኤግዚቢሽኖችን አቅርበሃል፣ እስኪ ስለነሱ ብናወራ ደስ ይለኛል። ከዚህ በፊት ሁለቴ የግሩፕ ኤግዚቢሽን አቅርቤያለሁ። አንዴ በጣይቱ የተዘጋጀ የአድዋ ድል መታሰቢያ ሴት አርበኛ የሚል ስዕል አቅርቤ ነበር። ሁለተኛ ጊዜ ደግሞ 2014 ላይ ሁለት ስራዎችን ለዲያስፖራዎች ሲመጡ በተዘጋጀው ኤግዚቢሽን እንጦጦ ውስጥ፣ እንጦጦ ላይ እዛ አቅርቤ ነበር። በጋራ ካዘጋጃቸው እነዚህ ኤግዚቢሽኖች ያገኘው ተመክሮ ምን ይመስላል? ያገኘው ተመክሮ ብዙ አይነት ስራ አለ። ከዚህ በኋላ በጣም ብዙ እንደሚቀር የተሰማ እዚህ ሀገር ውስጥ እውነት ነው። በጣም አልተሰራበትም፣ ሪኮግኒሽን አይሰጠው። ያልተሰጠበትም ምክንያትም ብዬ የማስበው የመሰራቱ ደረጃ በጣም ስላሳሳ ነው ይመስላል። እና እንድናጠነክር ያሳስበኛል። እንደዚህ አይነት የግሩፕ ኤግዚቢሽኖች ከሰአሊያኖች ጋር ያለህን ጥምረት እንዴት ታየዋለህ? በፕሮፌሽኔ ዋና በዋናው ስራዬ ሰአሊ የሚለውን ስም ስላለያዝኩ ብዙ ከሰአሊዎች ጋር ስብስብ ግሩፕ ውስጥ የለውም። ግን አሉ የማውቃቸው ሰአሊዎች እና ማልቀራቸውም ኤግዚቢሽኖችም አሉ። በጣም ብዙ ኤግዚቢሽኖችን አሳተፋለሁ። ከጊዜ ወደ ጊዜ ቢልድ እያደረኩ እንደምመጣ ተስፋ አለኝ። ወደ እድሜ ልክ ስራዎች ልመለስ። በስራ ሂደት ውስጥ በሰባት ዓመታት ምን አይነት መሰናክሎች አጋጥመው አልፈዋል? መሰናክል የምለው ነገር እንኳን የለም። መሰናክል ከሌለ ደግሞ የድጋፍ እድ እና ብርታቶች ይኖራሉ። ስለነሱ ደግሞ አጫውተኝ። እኔ ስል መሳሌን የሚቃወም ማንም የለም እና ሰዎች ዛሬ ልሠራ ነው ወይ ደግሞ ላገኛቸው አልችልም ስል ይረዱኛል። ሊሚትድ ሰዎችን ቢሆኑ ግን ይረዱኛል መሰናክልም የለም። ብዙ ድጋፍም ግን አሁን ላይ ከጊዜዎች በኋላ ባለቤቴም እየደገፈች ትመጣለች። ወንድሜም ጓደኞቼም እጅግ በጣም እየደገፉ ይመጣል። ያው አውትፑቱ እየታየ ሲመጣ መሬት እየያዘ ሲመጣ፣ ሰዓሊ ሚኪያስ አሰፋ ከሚወዳቸው ስራዎች ውስጥ የተወሰኑትን ሊያስቃኘን ወደደ። ይህ ስራ በኋላ ይባላል ወይም ደግሞ አፍተር ይባላል እና መጀመሪያ አስቤ የሰራሁት ከ እንደ አፍሪካ አፍተር ኮሎናይዜሽን የምንሄድበት ግራ የሚገባን ነገር ለማሳየት እነዚህ በተሰጠው ነፃነት ውስጥ ፎቶች አሉ። ራሱ ፊገር አለ እና እሱ ተውቶቹን ይዟቸዋል። ተውቶቹ ደግሞ እሱን ይዘውታል። ሜዛ የጠፋው አይነት ሰው እና የተሰራበት ነገር በአራ ማዘን አይነት ስለመግለጽ ምክር ያለው ከዚህ ባሻገር ከኮሎናይዜሽን ሲባል ነጮች ጥቁሮችን ከመግዛት ጋር ሁሉ የተያያዘ ሳይሆን አንዳንዴ ከሱስ ተገዝተን ስንወጣም ምንሄድበት የሚጠፋን ነገር አለ እና ተመልሰን ወደ አካባቢ መቀላቀል ወይ አለመመለስ ያለውን ግራ መጋባት ለማሳየት ነው እዚህ ላይ የሞከርኩት። ስቲል ውበቱ እያለ ግን መሄጃው የጠፋበት አይነት ካራክተር ነው እና በኋላ ይባላል፣ ይህ ስራ ፍልሚያ ይባላል እና የተሰራበት ዘይቤ እንደ ስቴንድ ግላስ አይነት አይነት አሰራር ነው እና አንድ ሰማይ ስር አንድ መሬት ላይ እያሉ ተመሳሳይ ፍጥሮች ሆነው የሚያገናኛቸውም ያለያያቸውም ሀሳብ እንዳለ ሆነው፣ ግን ለመፋለም የተዘጋጁ ካራክተሮችን ለማሳየት የሞከርኩት እና መወደው ስራዬ ነው። ይሄ ይሄ የእድሜ ልክ ይባላል የስዕሉ ርዕስ የኤግዚቢሽኑ ርዕስ የተሰየመበት በዚህ ነው። በጥያቄ መጠየቅ ውስጥ ጥያቄ በመጠበቅ ውስጥ በመጓዝ ውስጥ እነዚህ ደም ደምሰሮች በመድከም ውስጥ ያለውን መመላለስ ለማሳየት ብዬ እንድሰራ እና የእድሜ ልክ የእድሜ የጊዜውን ርዝመት ሳይሆን የእድሜውን ልክ የእድሜውን መጠን ለማሳየት በሚል የሰራውት በዚኛው በኩል የመጠየቅ አይነት አይን ያሳያል። በዛ በኩል የመጠበቅ አይነት አይን ያሳያል እና በሁለት ከለር ለመግለጽ የፈለግኩትም እና ቀን አንዲንም የፈለግኩት ጥያቄዎችን ከመጠየቅ እና ከመጠበቅ አንጻር ለማሰብ እንዲመች ነው። ሚኪ፣ መልኮችን በምትሰራበት አግባብ ውስጥ ረዘም ያሉ ፊቶች ናቸው እየታዩኝ ያሉት። አብዛኞቹ ስራዎች ላይ ያንን ያደረግክበት ምክንያት አለ? አንደኛ፣ ብዙ ስሜቶችን በውስጡ ገልጻለሁ ብዬ ስለማስብ ነው ረጃጅም ፊቶችን የምንጠቀመው። ሁለተኛ፣ ከጊዜ ወደ ጊዜ እንዳልኮች በፍለጋ ውስጥ እየገለጹኝ ያሉት እነዚህ የሆኑ መጡ። ፋይናሊ እዚህ ጋር ስደርስ እንደነዚህ አይነት ፊቶችን እየተጠቀሙ እንደሆነ እያወቅኩ የመጣሁት አሁን ደግሞ እኔ በጣም አይቸው የወደድኩትን ስራ ብታብራራልኝ ደስ ይለኛል። እቺ ስራ በጣም ነው የወደድኳት። ሴትነትን የራሴንም ህይወት የተወሰነ ገላጭ ነው ብዬ አምናለው። አንተ ምን አይነት ሀሳቢ ነው ይህን ስራ የሰራኸው? እንዳልሽው የአንድን ሴት በገለዋን በማሳየት ውስጥ እያጣቸው ያለውን እሷነቷን ለማሳየት ነው የፈለግኩት እና በሁለት ሌየር ነው ለገልጾ የሞከርኩት ያኛውን እየሸሸ ለማሳየት ሌላ ለየር ጨምሬ ነው። እሷነቷ እየሸሸ ነው፣ ሰውነቷ ስቲል ግሎ ያደርጋል። በዛው ልክ የሚዳስሳትም የሚቆንጥጣትም አለ እና ጽድመት እየዋጣት ያለች ሴት ነች። ርዕስ የለውም ግን እኔም እጅግ በጣም ወደው ስራ ነው እና ሙከራም ያደረኩበትን የተለየ ነገር ለማድረግ የሞከርኩበት ማግባብ በመፈለጉት የምታሳልፈው ነገር ለማሳየት የሚሰራት። ከትላንት አሁን ያለው ሚኪ ምን ይመስላል? ልዩነትን ብታሳየን። ሞር እራሴን ለመግለጽ እየሞከርኩ ከቀን ወደ ቀን አንዳንዴ እየፈለግን እያለን ግራ መጋባቶች አሉ። ከዛ ወደ ጫፍ ጋር እየሄድን እንመጣለን። እስቲል አልጨርስ ነው ፍለጋችንን፣ ግን እየሄድን እንመጣለን እና ምንፈልገውና ማንፈልገው ምንለይበት ጊዜ አለ። እሱ ደረጃ ላይ ደርሻል። እስቲል ባልጨርስም፣ ግን ልሰራ መፈልገውና ልሰራ ማልፈልገውን እየወሰንኩ ትቻል። ትናንት ላይ ግራ መጋባት ነበር። ዛሬ ላይ የማየውን ነገር እያወቅኩ ነው፣ ስራዬን እያስተካከልኩ ነው። ከቀን ነገስ ላይ የት እናገኝ ሚኪ? ነገ ላይ ፍለጋዬን ጨርሼ መጨረሻ ላይ በማገኘው ሚኪያስን ይገልጻሉ ብዬ በማስበው የአሳሳል ዘይቤ በደንብ የምትይል እየገለጽኩት የሚሄድ ይመስለኛል። በሀገር ውስጥም በውጭ ከፓርት ታይም እነት ዘለ ፉል ታይም ስቱዲዮ አርቲስት የመሆን ፍላጎት አለ? አዎ ጊዜው አሁን ባይሆንም ከጊዜዎች በኋላ በእርግጠኝነት ፉልታይም አርቲስት ነው መሆኑ። በአሁኑ ሰዓት እየሰራቸው ያሉት ከሥዕል ጋር የተቆራኙ ፕሮጀክቶች ካሉ ብታጫወተ ሚኪ። ከሥዕል ጋር የተቆራኘ ፕሮጀክት የለም፣ ግን ሌሎች አንድ ሁለት ኤግዚቢሽኖችን አስቤያለሁ። የቀሩ ስራዎች ስላሉ እዚህ አስራ ሁለት ስራ ብቻ ነው ወጣሁ። ሌሎች ስራዎች አሉ እና እነሱን አወጣለሁ። በእነዚህ ሰባት ዓመት ውስጥ ነው ያለቁት እነዚህ። በስተ መጨረሻ ማስተላለፍ የምትፈልገው ነገር አለ? ስለመጣችሁ እግዚአብሔር ያክብርልኝ እናንተን። እግዚአብሔር ይመስገን ለዚህ ጊዜ ስላደረሰኝ። ነገም የተሻለ እንደመሆን ተስፋለኝ። ለደገፋችሁ በሙሉ አመሰግናለሁ። ለለማጉያ ፋውንዴሽን፣ ለሰላም ለማጉያ እጅግ በጣም አመሰግናለሁ። ሰዓሊ ሚኪ በስዕል መድረስ የሚያስበው ረጅም ርቀት አለ ዓለም አቀፍ ሰዓሊ መሆን ይፈልጋል። ስራዎቹም በታላላቅ ዓለም አቀፍ መድረኮች ላይ የማሳየት ትልቅ ህልም አለው። እንደሚያሳካውም እርግጠኛ በመሆን የዛሬው ቆይታ ከሰዓሊው ፕሮግራማችንን በዚሁ አጠናቀቅን።